ሰላም ወደ አድማጭ ተመልካቾቻችን፣ በዕለቱ ሰፊ ንግግር ያስተናገዱ ዋና ዋና ሀገራዊ ጉዳዮችን አጠናቅረን ይዘንላችሁ መጥተናል። በቤተሰብነት አብራችሁን ስለምትዘልጉም ቀድመን እናመሰግናለን። በወዳጅነት ለመዝለቅ ቻናላችንን ሰብስክራይብ እንድታደርጉ የደወል ምልክቷንም እየተጫናችሁ እንድትከታተሉን በአክብሮት እንጠይቃለን። አሁን በቀጥታ ወደ ዜናዎቹ እናልፋለን። የኢትዮጵያ ጤና ባለሙያዎች ንቅናቄ በትናንትና እለት በመንግስት በኩል ለተላለፈው ይፋዊ ማስፈራሪያ መልስ የሚሆን መግለጫ አውጥቷል። መንግስት በስራ ገበታቸው ላይ የማይገኙ የጤና ባለሙያዎችን ከስራ ለማገድ አልፎም የስራ ፈቃዳቸው በግል ተቋማት ዘንድ ሳይቀር ተቀባይነት እንዳይኖረው እስከ ማድረግ የሚደርስ እርምጃ ለመውሰድ ዝግጅት ላይ መሆኑን ሲያሳውቅ፣ ብዙ የጤና ባለሙያዎች ቁጣቸውን አሰምተው ነበር። ለጤና ባለሙያዎች ጥያቄ ተገቢ ምላሽ ለመስጠት ከመሞከር ይልቅ በየዕለቱ በመንግስት ሚዲያዎች በኩል እየተፈራረቁ የሽንገላና ማታለያ ቃላትን መደርደር መፍትሄ እንደማይሆን ይታወቅ የሚለው የንቅናቄው መግለጫ ከመንግስት ባለስልጣናቱ የማይጠበቅ ደረቅ ውሸት ተደጋግሞ እየተሰማ መሆኑ አሳፋሪ እንደሆነም ያሳውቃል። የጤና ባለሙያውን መሰደብ፣ ማንቋሸሽና ማስፈራራት አግባብ የለውምም ብለዋል ለፍቶ የሚያድረውን የህክምና ባለሙያ መደገፍና ማክበር ሲገባ በዚህ ልክ መዝለፍ ተገቢ አለመሆኑ ታውቆ በፍጥነት በይፋ ይቅርታ እንዲጠየቅም አሳስበዋል። የጠላት መጠቀሚያ የሆኑ ሐኪሞች አሉ ያሉት የጤና ሚኒስትር ዴታው ደረጀ ጡጉማ በበኩላቸው ሐኪሙ ይቅርታ እየጠየቀን ወደ ስራው እየተመለሰ ነው ሲሉ ተሰምተው ነበር። ከዚህም ቀጥሎ መግለጫው እውቅና የተሰጠው ሐኪሙን የሚወክል በህግ ባለሙያዎች ድጋፍና በልምድ የተሞላ ተደራዳሪ ቡድን ተደራጅቶ ስለሚገኝ ከየቀበሌውና ዞኑ ኖቹ በመንግስት አካላት ተመልምለው የንቅናቄውን ተቀባይነት ለማሳነስ ተባባሪ እየሆኑ የሚገኙ ተወካይ ተብዬ የጤና ባለሙያዎች ከድርጊታቸው እንዲቆጠቡ ማሳሰቢያ ሰጥቷል። መንግስት በበኩሉ በዛሬው ምሽት በተመሳሳይ አካሄድ በሁሉም የሀገሪቱ ክፍሎች የህክምና አገልግሎት ቀጥሏል፣ እንዲያውም ተሻሽሎ ተገኝቷል ሲል ዜና አሰርቷል። በተለያዩ የሀገሪቱ ከፍተኛ የጤና ተቋማት ግን የሚሰጠው የህክምና አገልግሎት ሙሉ በሙሉ ተቋርጦ እንደሚገኝ የሚታወቅ ነው። በአሁኑ ጊዜ ቀጣይ መነጋገሪያ እየሆነ የመጣው ደግሞ መንግስት መልስ የማይሰጥና በዚሁ የድርቅናና የማወናበድ አካሄድ የሚቀጥል ከሆነ የስራ ማቆም አድማውስ እስከ መቼ መዝለቅ ይችላል የሚለው ሆኗል። አንዳንድ የህክምና ባለሙያዎች እየፈሩና እየተገደዱ ወደ ስራ እንደማይመለሱ ሲያረጋግጡ ሌሎች ደግሞ ጥርጣሬና ስጋታቸው እየጨመረ መምጣቱን አሳውቀዋል። በአጠቃላይ ግን ክስተቱ ታሪካዊ እና ብዙ ትምህርት የሚቀሰምበት ሰፊ ማህበራዊ ንግግርና ውይይት የሚደረግበት በመሆኑ ትኩረት አግኝቶ መቀጠሉ እየታየ ነው። በሁኔታው ውስጥና ከዚሁ ጋር ተያይዘው የሚፈጠሩ ክስተቶችም ተጠባቂ ሆነዋል። የኦርቶዶክስ ቤተ ክርስቲያን ቅዱስ ሲኖዶስ እያካሄደ በሚገኘው የርክበ ካህናት ምልአተ ጉባኤ አጀንዳ ዙሪያ የበኩሌን ማሳሰቢያዎች ልለግስ ሲል የሰንበት ትምህርት ቤቶች አንድነት መግለጫ አውጥቶ ተሰምቷል። ለውይይት የተያዙትን አጀንዳዎች በማድነቅ የሚጀምረው ማሳሰቢያው፣ ነገር ግን የቤተ ክርስቲያኑ አስተዳደር ላይ የሚስተዋሉ ቁልፍ መፍትሔ የሚሹ ጉዳዮች ለውይይት ቀርበዋል ብለው እንደማያምኑም ይገልጻል። በተለየ መልኩ ለአስተዳደራዊ ክፍተቶች ትኩረት ተሰጥቶ በሲኖዶሱ በኩል ቁርጥ ያለ መፍትሔ ይሰጥ የሚል መሪ ሀሳብም በመግለጫው በኩል ተላልፏል። እኛ የነገይቱ ቤተ ክርስቲያን ተረካቢ ወጣቶች ዘመን ባፈራው ቴክኖሎጂ ታግዘን ሰፊ ውይይቶችን በሰንበት ትምህርት ቤት አባላት፣ አመራሮችና ምዕመናን መካከል አካሂደን እንዳስተዋል ነው የሚከተሉት ጉዳዮች ይታዩ ስንል እንጠይቃለን ማለታቸውንም መግለጫ ይናገራል። እስከ ሊቃነ ጳጳሳት የሚደርሱ ነገር ግን ሐሰተኛ ትምህርትን እያስተማሩ የቀጠሉ አካላት በአግባቡ መልስ እንዲሰጣቸውና እንዲጠየቁ እንዲሁም የሚድበሰበሰው የነገረ ቅባት ጉዳይም በአፋጣኝ እልባት እንዲሰጠው የጠየቀው የሰንበት ትምህርት ቤቶቹ ህብረት፣ ቀጥሎም በትግራይ ክልል የሚገኙ ኦርቶዶክሳውያን ህይወት ያሳስበናል ብሏል። ክልሉ ጋር የነበረው አስተዳደራዊ ግንኙነት መቋረጡ ቤተ ክርስቲያኗን ለመከፋፈል ለሚመኙ አካላት ምቹ ሁኔታን እየፈጠረ ነው ያለው መግለጫው በማስረጃ ሰነድ አብረን ያቀረብ ነው። ስለ ጉዳዩ የሚያስረዳው ሙግታችን ሰሚያቶ ችላ ተብሏል። ስለዚህም በሚያስፈራ ልክ በትግራይ የሚገኘው ምዕመን በኑፋቄ እየተነጠቀ ይገኛል ሲል ስጋቱን አጋርቷል። ሲኖዶሱ ጳጳስን መሾሙ ጉዳዩን የፈታ መስሎት ተቀምጧል። ከዚህ በላይ ስር የሰደደ ዘመቻ እንደተከፈተበት አላወቀም። እኛ ግን ማስረጃ ይዘን በጥናት የተመራ ስራ እንዲሰራ እንመክራለን ሲሉም አክለዋል። ይኸው ተመሳሳይ ጳጳስ በመሾም ችግር ሁሉ ተፈቷል ብሎ ማሰብ በኦሮሚያ አህጉረ ስብከትም ወቅታዊ ጉዳዮች ዙሪያ ክፍተት እያስከተለ እንደሚገኝም ጠቁሟል። በተለይም በዚህኛው ክልል የተመደበው የቋንቋዎች አገልግሎት ስራ በአቅም መስፋትና ተደራሽ ሊሆን እንደሚገባም አሳስቧል። በመቀጠልም ቤተ ክርስቲያኗ ዘመኑን ለመዋጀት ባለመቻሏ ትግሏ እየበዛ ነው፣ ይህም ይታሰብበት። ለአመራርና አስተዳደራዊ ስራዎች የሙያ ብቃት አስፈላጊ መሆኑ ይታወቅ። መንፈሳዊ እውቀት የአመራር ክህሎት ማለት ስላልሆነ በቦታዎቹ ላይ የሚመደቡ አካላት በአፈጻጸማቸው ይመዘኑ ሲሉ አስተያየታቸውን ሰጥቷል። ዘመኑን የዋጀ የአስተዳደር፣ የፋይናንስ፣ የግምገማ ቁጥጥርና ምዘና ስርዓት አለመኖሩም ችግር እንደሆነ ሲናገሩ እየተመዘበርና እየባከን የሚገኘው የቤተ ክርስቲያኗ ሀብትና ንብረት በፍጥነት ጥበቃ እንዲደረግለትም አሳስበዋል። በዝምድና በወገንተኝነት በወንዘኝነትና በመጠቃቀም ትስስር የቤተ ክርስቲያኗ አስተዳደር እርከን እንደተበከለም ተጠቅሷል በፍትሀት በስርዓተ ተክሊልና ስርዓተ ቀብር ላይ ንግድ ተጧጡፏል ምዕመኑም ተማሯል ያለው መግለጫው ፍቅርንና በረከትን ሽቶ ማገልገል እንደ ሞኝነት ሲቆጠር ዝም ብለን ማየት የለብንም ሲሉም ሰንበት ትምህርት ቤቶቹ አሳስበዋል የቤተ ክርስቲያኗ ካህናት ከታወቀ ደሞዛቸው በላይ የሆነ ህይወት ሲኖሩ ሲታይ እንደ ህጋዊ ተቆጥሮ ኖርማል መባሉ የምእመኑን እምነት እየሸረሸረ ነው ሲሉ፣ ቤተ ክርስቲያኗ በሀገርና ዓለም አቀፍ ጉዳዮች ላይ ከፍ ያለ ተቋማዊ ተሳትፎ የምታደርግበት መንገድ እንዲቀየስም ሀሳባቸውን ሰጥቷል። የሰንበት ትምህርት ቤቶቹ አንድነት በተለያዩ ዘመኑን በዋጁ መንገዶች ባለው የማህበራዊ ትስስርና ከምእመኑ ጋር ባለው ልዩ ቅርበት ይታወቃል። ከመግለጫው በመግለጫ የተዳሰሱት አስተያየቶችና መልከታዎችም በሰፊ ኦርቶዶክስ ምእመን ዘንድ ትርጉምና የሚጋሩ እንደሆኑም ማወቅ ተችሏል። በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪን ማሲንጋ በትግራይ ባደረጉት ጉብኝት ተፈናቃዮች በፍጥነት ወደ ቀያቸው መመለስ እንደሚገባቸው አሳስበዋል። በሽሬ ተገኝተው የተመለከቱት የተፈናቃዮች የኑሮ ሁኔታ እጅግ አሳሳኝና አሳሳቢ እንደሆነ ደጋግሞ የገለጹት አምባሳደሩ የፕሪቶሪያው ስምምነት በፍጥነት ተፈጻሚ ሆኖ ተፈናቃዮች ሁሉ ከዚህ ሰቆቃ እንዲወጡ ተመኝተዋል። ክልሉ ሰራዊት መሪዎችና ከጊዜያዊ አስተዳደሩ ከፍተኛ አመራሮች ጋር ውይይት ያደረጉት አምባሳደሩ ነፍስ እያስቀጠለ የሚገኘው የአሜሪካ መንግስት ድጋፍ እንደሚቀጥል ቃል ገብተው በመጠለያ ካምፖች ውስጥ ያለው የኑሮ ሁኔታ ልዩ ትኩረት የሚሻ እንደሆነ ለአሜሪካ መንግስትም ለኢትዮጵያ ፌዴራል መንግስትም ለማስገንዘብ እሰራለሁ ሲሉም ቀጣይ አቅጣጫቸውን ጠቁመዋል። በጊዜያዊነት በተቋቋመው መጠለያ ካምፕ ውስጥ ያለውን ሰቆቃ በትግራይ ቲቪ በኩል ያሳዩት ተፈናቃዮቹ በየዕለቱ እናቶችና ህጻናት እንደሚሞቱ የጤና አጠባበቅ ደረ ደረጃው አሳፋሪ እንደሆነ፣ ረሃብ እና የአየሩ ሁኔታ ዝናቡና ብርዱ ከባድ ፈተና ሆኖ እንደቀጠለ አሳውቀው በአስቸኳይ ወደ ቀድሞ ቀያቸው እንዲመለሱም አምድረው ጠይቋል። አምባሳደሩም ከፖለቲካ ሰብአዊነት እንዲቀድምና ዘላቂ መፍትሄ ለተፈናቃዮች እንዲፈለግ አሳስበዋል። የአምባሳደሩ ጉብኝት ሀገራቸው ዩናይትድ ስቴትስ ኦፍ አሜሪካ ለኢትዮጵያ በተለይም ለትግራይ ክልል ከፍተኛዋ የሰብአዊ እርዳታና ድጋፍ ለጋሽ መሆኗን አስመልክቶ በቀጥተኛ ይመለከተኛል ወይም ያገባኛል ስሜት የተካሄደ ነው ቢባልም ብዙዎች ግን የጉብኝቱን ዓላማ በጥርጣሬ ተመልክተውታል። በተለይም የተፈናቃዮች ቀዬ ወዴት ነው የሚለው አስተያየት ጎልቶ ሲሰማ፣ የአምባሳደሩም ስም ከሴራና ጣልቃ ገብነት ጋር ተቆናኝቶ በአንዳንዶች ተነስቷል። አንዱ ስለ ጉብኝታቸው ዓላማ የተሰጠው መላምት ከአዲሱ የጊዜያዊ አስተዳደሩ ተሿሚ ፕሬዚደንት ታደሰ ወረደ ጋር ለመገናኘትና በምን አይነት መልኩ ከቀድሞ አመራር የሚለይ ሁኔታ በአዲሱ ተሿሚ ዘመን እንደሚጠበቅ ለመመርመር ነው የሚል ነበር። የፌዴራል መንግስት ላይ ትኩረትና ጫና እንዲበረታ ለማስቻል የፕሪቶሪያውን ስምምነት ተፈጻሚነት መጠየቅ አንዱ መንገድ ነው ተብሎ ሲገመት፣ በተፈናቃዮች ጉዳይ ግን ተፈጻሚነቱ እስካሁን ተስፋ ሰጪ አይደለም ተብሏል። የአማራ ክልል የፖለቲካ ሁኔታ እንዲሁም የትግራይ ክልል መስከንና መረጋጋት አለመቻል ሲደማመሩ ለተፈናቃዮቹ ዘላቂ ረፍት ለማምጣት ብዙ ርቀት እንደሚቀር ያስገነዝባል ተብሏል። በፕሪቶሪያ የተላለፈውን የስምምነት አንቀጽ ተግባራዊ ለማድረግ ፌዴራል መንግስቱ ከሁለቱም ክልሎች መሪዎችና ከፖለቲከኞቻቸው ጋር ውስጥ ውስብስብ የሆኑ ድርድሮችን ማድረግ እንደሚኖርበት ሲታሰብ አምባሳደሩ በዚህ ውስብስብ ሀገራዊ ጉዳይ ላይ ያላቸው አቋምና ሊኖራቸው የሚችለው ሚና ከታሸገ ምግብ እና ከተበጣጠሰ ኬንዳ የዘለለ እንደሚሆን መገመት ቀላል ነው ተብሏል። በአጠቃላይ ከአምባሳደር ኤርቪን ማሲንጋ ጉዞ ጀርባ ያለው ዋና አላማ ግልጽ ሊሆን ባይችልም አዲሱ የትግራይ ክልል ጊዜ አስተዳደር ግን በየትኛው የፕሪቶሪያ ስምምነት አንቀጽ ዙሪያ ትኩረቱን አድርጎ ሊሰራ እንደተነሳ ፍንጭ የሚሰጥና የትግራይ ክልል አስተዳደር ዋነኛ አጋር ማን እንደሆነ የሚያስረዳ ጉብኝት እንደነበር ያለ ጥርጥር መናገር ይቻላል። ያዘጋጀንላችሁ ዋና ዋና ሀገራዊ ጉዳዮች ይህንን ይመስሉ ነበር። ከተመሳሳይ ክፍለ ጊዜ ጋር ተመልሰን እስክንመለስ ድረስ ቤተሰብነታችሁና ወዳጅነታችሁን እንድታጠናክሩ የቻናላችን ሰብስክራይበር እንድትሆኑ የደውል ምልክቷንም እየተጫናችሁ እንድትከታተሉን በአክብሮት እንጠይቃለን። ተመሳሳይ ክፍለ ጊዜ ደግመን እስክንገናኝ ድረስ ሰላም።